የአምባሳደር አየለ ሊሬ ስርዓተ ቀብር ተፈጸመ። በኩባ፣ የኢትዮጵያ ልዩ መልእክተኛ ና ባለሙሉ ስልጣን አምባሳደር የነበሩት አየለ ሊሬ ስርዓተ ቀብር ተፈጽመዋል። ፕሬዝዳንት ሀያስ ቀስላሴ፣ የቀድሞ ፕሬዝዳንት ሳለወርቅ ዘውዴ፣ በኢትዮጵያ የኩባ አምባሳደር፣ ቤተሰብ፣ ወዳጅ ዘመዶቻቸው ና የስራ ባልደረቦቻቸው በተገኙበት በቅዱስ ዮሴፍ ቤተ ክርስቲያን ስርዓተ ቀብራቸው ተፈጽመዋል። አምባሳደር አየለ ሊሬ ለረጅም ጊዜ በውጭ ጉዳይ ሚኒስቴር በባለሙያነት ና በተለያዩ የአመራር ደረጃ አገልግሏል። አምባሳደሩ እስከ እልፈታቸው ድረስ በኩባ አቫና የኢትዮጵያ ኤምባሲ በተጨማሪ ባርባዶስ፣ ዶሚኒካ ሪፐብሊክ፣ ኒካራጓ፣ ሴንት ቪንሴንት ና ግሪና ሪሴንት፣ ኪትስ እና ኔቪስ እንዲሁም በአማስን ሸፍነው ሀገራቸውን በታማኝነት ና በላቄ ብቃት ያገለገሉ ነበሩ። አምባሳደር አየለ ሊሬ መስከረም 10 ቀን 2018 ዓ ም ከዚህ ዓለም በሞት መለየታቸው ይታወሳል። ክብራት ና ክብረኔት ወርናቾች አጠቃላይ እጅግ አሳዛኝ ከዚህ በፊት የወጡት መረጃዎቹ እጅግ አሳዛኝ እንደነበሩ ጀምረም ከጥቂት ቆይታ በኋላ ነው ቀናት በኋላ አስክሬናቸው ወደ ኢትዮጵያ መምጣት ከብር ሥነ ሥርዓታቸው የተፈጸመው። ሚኪ ነኝ፣ ከሚኪ ታቦር ነኝ ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙት። ሰላም ቆዩልኝ።